ተፈጥሮ ያልተነካ እንደሆነ በሚሰማበት ወንጀል የማይኖርበት ህይወት ሰላማዊ በሆነበት ሀገር ውስጥ መኖርን አስቡት። ወደ አይስላንድ እንኳን በደህና መጣችሁ። በዓለም ካሉት ዝቅተኛ ሰዎችና ምርጡ የመኖሪያ ስፍራዎች ያሉበት አንዱ አይስላንድ በሰሜን አትላንቲክ ከአርክቲክ ክበብ በታች ትገኛለች እና በአስደናቂ የተፈጥሮ መልክአ ምድሮችም ትታወቃለች። አገሪቱ አስደናቂ የእሳተ ገሞራ መሬቶች፣ ፍል ውሃዎች፣ የበረዶ ግግሮች እና ፏፏቴዎችም ይገኙባታል። የምስሉ ሰማያዊ ሐይቅ ከዋና ዋና የቱሪስት መስህቦች አንዱ ነው። እንዲሁም ታዋቂው የጉልፈት ፏፏቴ እና ወርቃማው ክበብ መስመርም ይገኝበታል። አይስላንድ የበለጸገ የባህል ቅርስ አላት፤ በቫይኪንግ ስሮቿ ከፍተኛ ተጽዕኖም ያሳድራል። አገሪቱ ብሔራዊ ቀንንና የአይስላንድን የኪነጥበብ ፌስቲቫል ጨምሮ የተለያዩ ባህላዊ ዝግጅቶችን ታከብራለች። የአይስላንድ ስነ ጽሁፍ በተለይም የመካከለኛው ዘመን ሳጋስ የታሪኳ ጉልህ ክፍል ነው። አይስላንድ የህዝብ ብዛት በዓለም ላይ ካሉት ከብዙ ከተሞች ያነሰ ህዝብ አላት ሰፊ ክፍት ቦታዎች እና አስደናቂ እይታዎች ስላላት በምድር ላይ ካሉት በጣም በትንሹ የተጨናነቁ ቦታዎች አንዷ ናት። ነገር ግን አነስተኛ ህዝብ ቁጥር ቢኖራትም አይስላንድ በጤና አጠባበቅ፣ ትምህርት እና ደህንነት ከምርጦቹ ተርታ ትገኛለች። እዚህ ያሉ ሰዎች ከጭንቀት ነፃ የሆነ የአኗኗር ዘይቤን ያዝናናሉ። እናም ሀገሪቱ ያለማቃረጥ ከዓለም ደስተኛ ከሆኑ መካከል ትመደባለች። ተፈጥሮን የምትወዱ ከሆነ አይስላንድ ህልመውን ናት። ዝነኛ ብሎ ሀይቅ፣ አስደናቂ የሰሜናዊ ብርሃን እና ንቁ እሳተ ገሞራዎች በምድር ላይ ካሉት ልዩ ስፍራዎች አንዷና ልዩ ያደርጋታል። የአይስላንድ ኢኮኖሚ በጣም ጠንካራ ነው፣ በአሳ ማጥመድ፣ ቱሪዝም እና ታዳሽ ኃይል የሚመራ ነው። ስራ እየፈለጉ ከሆነ አይስላንድ ከፍተኛ ደሞዝ ያለው ታላቅ የስራ ዕድል ትሰጣለች። እውነት ነው የኑሮ ውድነቱ ከፍተኛ ነው፣ ነገር ግን ዝቅተኛ የወንጀል መጠን፣ ንጹህ አካባቢ እና ወዳጃዊ ሰዎች ጋር አብሮ ለመኖር በጣም ቀላል ከሆኑት ቦታዎች አንዱ ያደርገዋል። ታዲያ በአይስላንድ ውስጥ ትኖራላችሁ? በኮሜንት ውስጥ ያሳውቁ። ለተጨማሪ አስደናቂ እና አስገራሚ ነገሮች ለማግኘት ላይክ፣ ሼር እና ሰብስክራይብ ማድረግ እንዳይረሱ። ደህና ዋሉ።